አንድ ሰው እጁ ከፍ አድርጎ ኢየሱስ ይበለኝ፣ እጃችሁን ስጡኝ ጌታ እንዲያለኝ ነው። ይሄ የመጨረሻ ቀን ነው። ይሄ የመጨረሻ ቀን ነው። አንዳንድ ሰዎች ሰልፍ ጨርሶ የሚወጡበት የመጨረሻ ቀን ነው። ሰልፍ ጨርሶ የሚወጡበት የመጨረሻ ቀን ነው። ጦርነት ጨርሶ የሚወጡበት የመጨረሻ ቀን ነው። የላባን ቤት ጨርሶ የሚወጡበት የመጨረሻ ቀን ነው። እስቲ አንድ ሰው ኢየሱስ ይበለኝ ቀኝ እጃችሁን አንድ ደቂቃ ከፍ አርጉና አንድ ሁለት ደቂቃ ከኔ ጋር እግዚአብሔርን አመስግኑ። ሆ ላባ፣ ላባስ ብዙ አድርገህልኛ ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ ብዙ አድርገህልኛ ከቁጥር ያለፈ ከቃላት ያለፈ አንድ ላይ ሲ ከንግግር ያለፈ የሕይወቴ ትርጉምኔ

የእውነቱን የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱስ የፈሰሰ ሰማያዊውን ጸጋ አኑሮኛ ካንተ ላይ የመረድከኝ ትባረኪ የወደድከኝ የወደድከኝ ትባረክልኝ ከእኔ ጋር ድምፁም ከፍ አርጓ አንድ ሰው ሰው ያረገኝ ጸጋውን ታሪኬን ለውጦ ከመጣው ጌታ ሰው ያረገኝ በሉ ሲኦል ላይ ሰው ያረገኝ ጸጋውን ታሪኬ ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ስላወጣኸኝ ተራራ፣ ስላዛለፍከኝ መገራ፣ ስላሻገርከኝ ማዕበል ተመስገን እንጂ ምልበ የመጨረሻ ስላወጣኸኝ ተራራ የወጣ ሰው ስላሳለፍከኝም አባ ስላሻገርከኝ ማዕበ ተመስገን እንጂ ምልበ አልሞትም በሉሲያሌ አልሞትም በሕይወት እኖራለሁ የጌታ ሥራ አወራለሁ። እ

እኔ ላይ ገነነ። እኔን ነው እግዚአብሔር የረዳ የተረዳ ሰዋለ መንፈስ ቅዱስ እጸልያለሁ የትኛውም ህይወታችሁ ውስጥ የተቀመጠ የቤታችን ውስጥ የተቀመጠ የጠላት አዋጅ የተገለበጠ ይሁን። አሜን፣ አሜን፣ አሜን። የተገለበጠ ይሁን። የክፉ ጉልበት የተመታ ይሆን። የጨለማ ጉልበት የተመታ ይሁን። ባንቺ ላይ የሚነሱ ይደቃሉ እንደሚል በእኔና በአንተ ላይ የሚነሱ አሁን ይድቀቀው። ጉድጓድ የሚመሱ አሁን ይመቶ። ወጥመድ የዘረጉ አሁን ይመቶ። ስማችን እየጠሩ የሚራገሙ አሁን ይመቶ። የጭንገፋ ቃል የፈረሰ ይሆን የሟርት ቃል የፈረሰ ይሆን ያልተጠበቁ በሮች ይከፈቱ። ያልተጠበቁ ምንጮች ይለቀቁ። አዋጅ የሚገለበጥበት ወር ይሆን እግዚአብሔር በሮቻችሁን የሚከፍትበት ወር ይሆን የምስጋና ወር ይሆን ሰልፉ ይበተን። ሰልፉ ይበተን። ሰልፉ ይበተን። እግዚአብሔር ተዋጊ ነው እንደሚል ለሆነ ሰው ዛሬ እግዚአብሔር ይዋጋል። ኤላ ሃፋስ ሌፋና ሃቶራባሽ ኬልፋኖ ሳፕራዳ የታሉ ካንታ ሼኒያ እጃችሁ ስጡኝ ልጸልይላችሁ። የምስጋና በር ይከፈታል። ጠላት ፊት ለፊት እግዚአብሔር ይቀባሃል። ጠላት ፊት ለፊት ገበታ ይበዛል። ጠላት ፊት ለፊት ሰንጥቀት አልፋል። ሰልፍ ከዙሪያ ላይ ይበተናል። የሚከብሽ ይበተናል። አቤት የምስጋና በር ይከፈታል። የምስጋና በር ይከፈታል። ራሃታ ካሳታራ ባጋ የምስጋና በር ይከፈታል። የምስጋና በር ይከፈታል። ሆራ ባሳ ፕራታናሞሽ የምስጋና በር ይከፈታል። በሉ አቡጁ ጌታ ይህን ትንቢት ተናገር እያለኝ ስሎን ሄላ ባሳፕራ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽን እፍረት ትረሸዋለሽ የመበለትንሽ ስድብ ከእንግዲህ ወዲህ አታስቢም። ሰፈሩ በኢየሱስም የሚረሳችሁ ወር ይሄ ወር ነው። ቤተሰብ የሚረሳን ወር ይሄ ወር ነው። ከተማው የሚረሳን ይሄ ወር ነው። ሰማይ በዚህ ቤት ይከፈት፣ ሰልፍ ይበተን፣ እጅ በዚህ ቤት ላይ ይምጣ የዳቢሎስ አዋጅ የተገለበጠ ይሆን። ከአራቱም አቅጣጫ ከምድሪቷ ላይ ከመንገዴ ላይ ከአራቱም አቅጣጫ በረከቴን የሚያሰገዩ መዋላ ሳታራባሳ እሲ ከአራቱም አቅጣጫ አንሱ። አሁን ከመንገዳችሁ ላይ የትኛውንም ከደብ የትኛውንም ውስንነት የትኛውንም አዋጅ ከመንገዳችሁ ላይ አንሱ። አንድ ዴቃ አንሱ፣ አንሱ፣ አንሱ፣ አንሱ። ከአራቱም አቅጣጫ ላይ አንድ ዴቃ አንሱ። ቴንክ ዩ ጂሰስ ራሃቫሼአብራሃዲ አቦስ ረሃባሀዲ አላቦስ ሬሄቬሶፕረፋናማስ እጃችሁ ከፍ አርጉና ተነሳ በሉ። ሲ አንድ ሁለት የመጨረሻ ሌሊት አንድ ራእይ አይቻለሁ። ድንገት ስፍራቸው የሚቀየር ሰዎች አሉ። ጨብጡ፣ አጠገባችሁ ያለውን ድንገት ስፍራ ይቀየራል በሉ ጨብጡ፣ ትንቢት ነው። ድንገት ስፍራ ይቀየራል። የሆነ ሰው ድንገት ቻፕተሩ ይቀየር አያለሁ። በዚህ ሰባት ቀን እግዚአብሔር ምስክሬ ለአንድ ሰው ተነብያለሁ። ድንገት ብቻ ወይ በስልክ ይሁን ወይ በአካል ይሁን ስፍራሽ ተቀይሮ ታያለሽ። ንገሩ፣ አጠገብ ያለው ስፍራ ተቀይሮ አልበሉት አራባ ያላ ሰና ማያስ አራ አንድ ሰው እጁ ከፍ አድርጎ አሜን ይበለኝ

ድንገት አገልግሎታችሁ ይቀየር። ድንገት ያላችሁበት ቦታ ላይ ለውጥ ይምጣ። አቤት አቤት! ማን ነው ከእኔ ጋር የሚቀበል? አቤት አቤት አቤት! ው ይው ስሙኝ። ወደ ርብቃ ቤት የመጣ ያ መልእክተኛ ድንገተኛ ጉብኝት የያዘ ነው። ኔኔኔ ከእኔ ጋር ትሄጃለሽ አላት። ወደ እልፍ ወደምትሆኝበት፣ መንታ መንታ ልጆች ወደምትወልጅበት ለብዙዎች አቤት አቤት አራን ልጆቹ አሜን ይበል። ስሙኝ ርብቃ ጋር የመጣው ያ መልእክተኛ ስሙኝማ ርብቃ ኢየሱስ ወደሚመጣበት ግንዱስ ኢየሱስ ወደሚመጣበት ኔትወርክ ውስጥ ነው ይዟት የሄደው። እየሰማችሁኝ ነው? እየሰማችሁኝ ይሄ ነው። በፍጹም በህልምም ቢሆን በእውን በፍጹም ማጠብቅበት ቻፕተሯ ውስጥ ነው የገባችሁ ርብቃ ለአንድ ሰው በዚህ ሰላሳ ቀን ውስጥ እንደዚህ አይነት ጉብኝት ይመጣል። መንፈስ ዓለም ተናገር ብሎኛል። ከዚህ ቤት ሳትወጡ 365 ድግሪ ነገራችሁን የሚቀይር የእግዚአብሔር እጅ ይመጣል። የሚያዘገይህ ይመጣ አራሜ በልነ ውሰድስ የሚያዘገይህ ይመጣ፣ የሚያስተጓጉልህ ይመጣ፣ ወደ ኋላ የሚጎትትህ ይመጣ። ሶስት ጊዜ ተመታ፣ በሉ አን ሁለት፣ የመጨረሻ ለሁለት ሰው ስፍራህን የሚቀይር መልአክ እየመጣ ነው። በሉ፣ ጨብጡትና ለሁለት ሰው እየጨበጣችሁት ስፍራህን የሚቀይር የእግዚአብሔር ጉብኝት እየመጣ ነው በሉል ፕሮፌሲ ያርጉ በጌታ ስፍራህን የሚቀይር አገልግሎትህን የሚቀይር ቤትህን የሚቀይር መንገድህን የሚቀይር ቴስትህን የሚቀይር መስፍን እተነብያለሁ። ከዚህ ፕሮግራም በኋላ የሚያየኝ የማያ አላታራቀ ተደንቅ ያለው በጣም ተደንቅ ያለው ሰበብ ፈልጌ ፈላልጌ አፎለ አጠገባችሁ ያለውን ሰው ስፍራን የሚቀይር የእግዚአብሔር እጅ እየመጣ ነው በሉ። ድገሙና በሉ ሲ